ተቋም ምን ትልቅ ቢሆን አንድ መሪ ይመረዋል። ሀገር ምን ታላቅ ቢሆን አንድ ንጉሥ ይገዛዋል። አውሮፕላን ምን ግዙፍ ቢሆን አንድ ፓይለት ያበረዋል። መኪና ምን ፈጣን ቢሆን አንድ ሹፌር ይነዳዋል። ሞተር ሳይክል ምን አደገኛ ቢሆን አንድ ጋላቢ ይጋልበዋል። ትዳርም ምን ምስጢር ቢሆን አንድ መሪ ራስ ይመረዋል። ስሙም አባወራ ይባላል። እርሱ ባለበት ትዳሩ፣ ቤቱ እማወራ የለበትም። እንዴት እነግራለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ ገላ ሳሙና ይባላል። ዮጊ ገላ ሳሙናን ላለፉት ስድስት ዓመታት ሳዘጋጀው ስንጠቀምበት፣ ስንታጠብበት፣ ጸጉራችንን፣ ፊታችን፣ ገላችን ስንታጠብበት ከነ ልጆቼ ከነ ወዳጆቼ የነበረ ሳሙና ነው። ይህን ሳሙና እኔ ያዘጋጀዋለሁ። የማዘጋጀው ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ነው። እነዛን ለምግብነት የሚውሉ ስትበላቸው ጤንነታቸውን እንደማትጠራጠረው ጤናማ እንደሆኑ የምታምንባቸውን ዘይቶች ደግሞ እኔ ሳሙና አድርጌ ለቆዳ ተስማሚ ጤናማ የሆነ ሳሙና እሰራበታለሁ። እንግዲህ ገበያ ላይ የምትገዛው ሳሙና ብዙ አይነት ግብዓት ይገባበታል። በትንሹ ሀያ እና ሀያ አምስት አይነት ግብዓት፣ ምንነታቸውን ምን እንደሆነ የማታውቃቸው ግብዓቶች ናቸው። ያው አምነህ ነው የምትገዛና የምትታጠበው። ብዙ ጊዜ ደግሞ የጎንዮሽ ጉዳት ይኖራቸዋል። ይሄ እኔ የማዘጋጀው የገላ ሳሙና ግን እንደ ቀድሜ እንደጠቀስኩት ጤናማ ከሆነ ለምግብነት ከሚውለው ዘይት እናዘጋጀዋለን እና ከዛ በተጨማሪ ደግሞ ምንም አይነት ለቀለም፣ ለሽታም፣ ለአረፋም፣ ለማድረቂያም ረጅም ጊዜ ማቆያ ተብሎ ሸልፍ ላይፍ እንዲጨምር ብለን የምንጨምርበት ምንም አይነት ኬሚካል የለም። ከዚህ የተነሳ የጎንዮሽ ጉዳቱ አነስተኛ ወይም ደግሞ ምንም የሚባል ደረጃ ነው። ይሄኛው ጠቁሮ የምታየው ቀለም ጨምሬበት አይደለም። አክቲቬትድ ቻርኮል ይባላል። ራሴም ከማዘጋጀው ከሰልን ቀምሜ ከማዘጋጀው የምጨምረው ነው። ይህም ደግሞ በደንበኞች ጥያቄም ተወዳጅነት እያገኘ በመምጣቱም የተነሳ ሳሙና ውስጥ መከተው ነው። ለምን ይጠቅማል ብትለኝ ቆዳችን ላይ ያሉ የሞቱ ሴሎችን ወይም ደግሞ ቆዳዎችን የቆዳ አካላቶችን እንዲሁም ደግሞ ሌሎችንም ባዕድ ነገሮችን በቀላሉ ለማስወገድ ይጠቅማል። ቆዳችንን ወዛም ከሆነ እንዲሁም ደግሞ ጸጉራችንን፣ በተለይ ቅቤ ተቀብተን በምንታጥበት ጊዜ የበለጠ ቶሎ ለማስወገድ ያገለግላል ማለት ነው። በ175 ግራም አዘጋጀዋለሁ 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ዲስክሪፕሽን ወይም ሊንክ ውስጥ ኮሜንት መስጫ ሳጥን ውስጥ አስቀምጥልሃለሁ። ሜክሲኮ ኮሜርስ አካባቢ ማደያው አካባቢ ታገኘዋለህ። እንግዲህ ይህን ሳሙና ወስደህ በመግዛት በመጠቀም አንተም ሆንክ ልጆችህ ቆዳችሁን ጸጉራችሁ ጤናማ እንዲሆን ሲረዳ፣ ከዛ በተጨማሪ ደግሞ ይህንን የምትከታተለውን የአባወራ ቻናልን በመደገፍ ታግዘኛለህ ማለት ነው። ከዛ በተጨማሪ እንግዲህ ዛሬ ያመጣነው ዛሬ የተናገርኩት ሌላ አዲስ ማስታወቂያ ነበረ። ይህም ማስታወቂያ የስልጠናችንን ይመለከታል። እሱን ስልጠናችንን በተመለከተ ያዘጋጀሁት ማስታወቂያ እዚሁ ታየዋለህ። ወንድም ዓለም ትውልዱን ሆን ተብሎ በተለይም ወንዱን አቅዶ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ ሌሎች ስለ ሌሎች ሀገሮች ላይ ውጤታማ በሆነ መንገድ አልጫ ጃንደርባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ ከለየለት ሚና እና ይህንኑ ሚና ይወጣ ዘንድም ደግሞ ከተሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልዱን ያበጀ የባህል አብዮት ያስፈልገናል ስልህ ይህንን ለመቀልበስ ነው። ለዚህ ደግሞ ወንዶቻችንን አለም በአጉል ዘመናዊነትና መንፈሳዊነት ከምትግታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን ያስፈልጋል። አስፈልጓልም አስገድዷልም። ስለዚህም የግንቦት ወር በገባ በሶስተኛው ቀን በዕለተ እሑድ ከሰዓት በኋላ በስምንት ሰዓት የፍኖት አባወራ ስልጠናችን አምስተኛ ዙር ስልጠና ይጀምራል። ይህም ለተጨማሪ ሶስት እሑዶች በተመሳሳይ ሰዓት ለአራት ሰዓታት ይሰጣል። ትውልዳችንን በተለይም ወንዶቻችንን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ተሰጥተዋል። ቀርቦልሃል፣ ተጠቀምበት። አንድ ስልጠና ለመመዝገብ ሶስት ሺህ ብር ብቻ ያስፈልግሃል። አሁን ወደ ቪዲዮ ጀግናው እንዴት አለ። በተደጋጋሚ አባወራ ባለበት ቤት ውስጥ ሚስቱን ለመጥራት እማወራ ሲባል ሰማለሁ። ይህ እንግዲህ ከሰዎች ጋር ስንጨዋወት ወይም ደግሞ እዚሁ ሶሻል ሚዲያ ላይ ወይም ደግሞ በተለያዩ የመገናኛ ብዙኃን የምትሰማው ነገር ነው እና በተደጋጋሚ እየተደጋገመ እየተደጋገመ ሲጠራ ሲነገር እውነት ይመስላል። ልከኛ አባባል፣ ተገቢ አባባል ይመስላል። ግን ተገቢ አለመሆኑን አንስተን እንድንጨዋወትበት ፈልጌ ነው። ተደጋግሞ ሲነገር ስለ ቃሉ ምንነት በደንብ የማያውቀው ማኅበረሰብ ወይም ትውልዳችን ልከኛ ተገቢ መጠሪያ ስም መስሎ ይጠቀምበታልና ይህ ግን ፍጹም ስህተት ነው። አባወራ ባለበት እማወራ የለችም። አባወራ በሚያስተዳድረው ቤት ውስጥ እማወራ አታስተዳድርም። አባወራ በሚመራው ቤት ውስጥ እማወራ ቤቱን አትመራም። ሲጀመር አባወራ ባለበት ቤት እማወራ የሚለው መጠሪያ አይጠቀስም፣ አንጠቀመውምም። እንግዲህ ቃሉን እንየው። አባወራ የሚለው ቃል አባት ከሚለው አባት አባ አባት ወራ ቤተሰብ፣ የቤተሰብ የሰው ስብስብ እነዛን ቤተሰብ አባላት ወይም ደግሞ የሰው ስብስቦች የሚመራ ወንድ አባት እሱ አባወራ ይባላል። እንግዲህ የኦሮምኛው ቃሉ ነው። የበለጠ ስለ ኦሮምኛው ፍቺ እንግዲህ በደንብ ቃሉ የመጀመሪያ ቋንቋቸው የሆነ የመጀመሪያ አፍ መፍቻቸው ከሆነ ወይም ደግሞ ከመዝገበ ቃላትም ወስደህ ራስን መመርመር ትችላለህ። እማወራ ጋር ስትመጣም እንደዚሁ ነው። በሴቷ በእናት የሚመራ ቤተሰብ በእናት የሚመራ የሚተዳደር የሰዎች ስብስብ የቤተሰብ ስብስብ ማለት ነው፣ እማወራው የሚለው ቃል ማለት ነው። ስለዚህ አባወራ በሚለው ትርጓሜ ስንነሳ፣ አባወራ ከሚለው ቃል ዝርዝር ስንነሳ፣ ማብራሪያ ስንነሳ፣ ቤትን ወንድ የሚመራው ከሆነ አባወራ ይባላል። ቤትን ቤተሰብን ሴት የምትመራው ከሆነ እማወራ ይባላል። ስለዚህ በየትኛውም አጋጣሚ ለምሳሌ አንድ ቤት አባትና እናት ያሉበት ሆኖ አባወራው እሱ ሆኖ፣ ነገር ግን ከጊዜ በኋላ በተለያየ ምክንያት ይህ ሰው ከዛ ከቤተሰብ ውስጥ ቢወጣ ባይኖር፣ በፍቺ በሞት ቢለይ ከዛ በኋላ ቤቱን በመምራቱ ደረጃ ቤቱን በማስተዳደሩ ደረጃ እሷ ትሰየማለች፣ እሷ ትኖራለች። ስለዚህ እማወራ የመሆን እድሏ ሰፊ ይሆናል ማለት ነው። ለምሳሌ እኔ ከልጆቼ ከልጆች እናት ጋር ተለያይተናል። ያው በፍቺን የተለያየ ነው። በፍቺ ከተለያየም በኋላ አሁን ላይ እነርሱ የሚኖሩበት ቤት አባወራ የለውም፣ አባወራ አለበት አይባልም። ስለዚህ አባወራ የተባለው ያ አባት እኔ ደግሞ በተለይ አባት፣ ባል፣ ወንድ፣ ራስ የምለው አካል የሌለበት ቤት ነው ማለት ነው። በዚያ ሴቷ እናታቸው እማወራ ሆና ትመረዋለች። እንግዲህ በማህበረሰባችን፣ በተለይም ደግሞ በክርስቲያኑ ማህበረሰብ ዘንድ ቤተሰብ ትዳር ማኅበረሰብ ባባወራው እንጂ በማወራ አይመራም። ዝም ብሎ እንደዚሁ ብቅ ጥልቅ የሚሉ ታሪኮችን ጠቅሶ ይኸው እሷም እንደዚህ ታደረግ ነበር እሷም እንደዚህ ታረግ ነበር አይባልም። ብዙውን ጊዜ ታሪኮችን ስታዩ ቤተሰብም ራሱ በሴቷ የበላይነት የሚመራው በተለይ ለዛ ለቦታው የሚመጥን ወንድ በሚጠፋበት ጊዜ ነው። በተለይ ደግሞ አሁን አሁን አሁን ባለንበት ጊዜና ዘመን ወንድ ወንድ የሚሸት ወንድ እያጣን በመጣንበት ጊዜ ሴቷ ቤቷን ብታስተዳደር ቤቷን ብትመራ አይገርምም። ትክክል ነው ተገቢ ነው እያልን ግን አይደለም፣ ግን እሷ ወደዛ ወደ አመራሩ ብትመጣ አይገርምም። ምክንያቱም ምሪትና ስምሪት የሚፈልግ ወንድ፣ ከእናቱ እቅፍ ወደ ሚስቱ እቅፍ የሚሻገር ወንድ እየመጣ ነው ያለው። አስቀድሞ ራሱን መምራት እንዴት እንዳለበት የተማረ የሰለጠነ አይደለም አስቀድሞ ራሱን መምራት የተማረ የሰለጠነ ባለመሆኑ ራሱን እንኳን መምራት የማይችል በመሆኑ ትዳሩን፣ ቤተሰቡን፣ ማህበረሰቡን፣ ሀገሩን መምራት የሚችል ወንድ እየተቸገረን ነው። ቆሞ መሽናትና ተኝቶ ማስረገዝ ከወንድነት የሚያስቆጠር አይደለም። ያው ወንድ የሚለውን ተፈጥሯዊ ጾታውን ሊገልጽ ይችል ይሆናል እንጂ በተረፈ ግን እኛ በተለይ በዚህ ቻናል እንደምንጠቅሰው ከራሱ አልፎ አባት ባል ወንድ ራስ መሆን የሚችል ከራሱ አልፎ ቤተሰቡን መምራት የሚችል ለሀገር ለወገን ለማህበረሰብ መትረፍ የሚችለውን ወንድ ቆሞ መሽናትና ተኝቶ ማስረገስ ስለቻለ አንገልጽበትም፣ አባወራ ብለን አይደለም። ሴቷን ግን በተደጋጋሚ ወደ እማወራነት ሚና የሚያመጡ የተለያዩ አካላቶች አሉ። ከዚህ ውጭ ማለት ነው፣ ከወንዱ ድካም ውጭ ማለት ነው። ይህንን ወዳ ሳይሆን ተገዳ የምታደርገው ነው። ምክንያቱም ቤቷ ሊፈርስባት ልጆቿ መረል ሊወጡባት ቤቱ ቅጥ ሊያጣባት ሲሆን ስርዓት አልባ ሊሆኑባት ሲሆን ልጆቿ ወይም ቤተሰቡ ሊሆኑባት ሲሆን፣ ግድየለሽና ንዝህላል ፍዝ ድንዝዝ የሆነ ወንድ ባለበት ትዳር ውስጥ ተወስና የምትኖር ሴት ሳትወድ በግድ ተገዳ ወደ እማወራነቱ ትመጣለች። ቀድሜ እንደጠቀስኩል ይሄ ትክክል ነው ተገቢ ነው እያለን አይደለንም። መፍትሄው መሆን ያለበት ሰውየውን የፈዘዘውን ወንድ ያ የተነከረው ንክር ወንድ አውጥቶ ከዛ ካለበት ንክር ማንነቱ አውጥቶ ወደ አባወራነት ማምጣት ማሰልጠን የተሻለ ነው። ካለዚያ ያው መዘዙ ብዙ ነው። ነገር ግን ከዚህ ባሻገር ሴቷን ወደ አመራርነት እናምጣት፣ ወደ መሪነት፣ ወደ ራስነት እናምጣት የሚሉ በተለያየ ጊዜ የሚነሱ አካላቶች ወይም ግለሰቦች፣ ተቋማት አሉ። ያው ከነ ካርል ማርክስ ጊዜ ጀምሮ ካርል ማርክስ በነገራችን ላይ ስለ ሴት መብት አንስቶ ሴቷን ከቤቱ ከባሏ ነጥሎ ከልጆቿ ነጥሎ ወደ መሪነትም ወደ ሰራተኛነትም ወደ ውጭ ሲያወጣት ወደ ወደ ስራ ዓለም ወደ ውጭ ወዳለው ስራ ዓለም ከቤቷ ውጭ ወዳለው ስራ ዓለም ሲያወጣት ለሴት አዝኖ አይደለም። ለሴቶቹ ተጨቅተ እንዴት ነው? ለሴቶቹ መብት ቆሞ ለተጨቆኑ ሴቶች መጽናኛ ሆኖ ማጽናኛ ሆኖ አይደለም። ሲጀመር የሱን ህይወት እራሱ ብትታዘቡት? እንደዛ ለሴቶች መብት ቆሞ ቤተሰቡን አፍርሶ ወንዱን ገፍቶ ለሴቷ ነፃነት ይሰጣል የተባለው ወይም ደግሞ ሰጣለሁ ያለው ሰውዬ ግለሰብ ሚስቱንና ልጆቹን ያኖሩበትን ሕይወት ስታዩት ኑሮውን ስታዩት ፍጹም የማይገናኝ ሰማይና ምድር የሚራራቅ ነበረ። ነገር ግን ይህንን በይበልጥ ሴቷን ወደ አመራርነት እናምጣት የሚሉት ግለሰቦች ማለት ነው። በይበልጥ እነማን ናቸው ብትሉኝ በይበልጥ በሆዳቸው ለጠላት ያደሩ በአፍጢም የተደፉ ምንደኞች ናቸው። ሆዳደር የሆኑ ምንደኞች፣ ጠላት ቀጥሮ የሚያሰራቸው ምንደኞች። እነዚህ ምንደኞች ተራው አለም ላይ እንደዚህ ጉራንጉር ውስጥ ወይም ደግሞ በመንግስት ፖሊሲ ማውጫ ቦታዎች ላይ ወይም ደግሞ ሌላ ሌላ ቦታ ብቻ አጠብቋቸው ዛሬ ቤተክርስቲያንም ገብተዋል ቤተ ክርስቲያን ውስጥ ሴቷን ወደ አመራር ማምጣት አለብን የሚል አጀንዳ እየቀረጹ መጽሐፍ እየጻፉ ማሰልጠኛ እያዘጋጁ ትውልዱን የሚበጠብጡ የሚያምሱ፣ የእግዚአብሔር መንጋ የሚበጠብጡ ማደሪያ ጉረኖ በረቱን የሚያውቁ እነዚህ ቅጥረኛ ሆድ አደሮች ናቸው። ተራ ሰዎች አይደሉም፣ መሀይሞች አይደሉም፣ ጨዋዎች አይደሉም። እንዲያውም ሊቅና ሊቃውንት ናቸው። ለምን ወደዚህ ጉዳይ ይመጣሉ? ያልሰለጠኑበት አስቀድመው ያልገዙት ያልሰለጠኑበት ተፈጥሯዊ ስሜታቸው ሆዳቸው በእነሱ ላይ ሰልጥኖባቸው በአፍጢማቸው ደፍቷቸው በገንዘብ የተቀጠሩ ስለሆኑ ነው። ሌላው ትውልዱን ወደ አመራር ይምጣ እያለ ወይም ደግሞ ትውልዱን ሳይሆን ሴቷን ወደ አመራር ትምጣ፣ እማወራ ትሁን፣ ቤቷን ማስተዳደር ትችላለች፣ ከወንዱ አታንስም እያለ የሚያወራው በአብዛኛው ሰፊው ማህበረሰብ፣ አልጫው ማህበረሰብ ነው። አሰስነቱን አጽድቆ የሚኖር አልጫው ማህበረሰብ። ይሄ እንዴት ነው ቢሉ ወንዱ ራሱን መምራት አይችልም። ሌታሎን ሚስቱንና ልጆቹን ተዉት፣ ራሱን እንኳን መምራት አይችልም። ራሱን በጊዜ መሰብሰብ አይችልም። ሐሳቡን መሰብሰብ አይችልም። ሰውነቱን መሰብሰብ አይችልም። ምላሱን መሰብሰብ አይችልም። ወሸላውን መሰብሰብ አይችልም። ስሜቱን መሰብሰብ አይችልም። ይሄ ራሱን መሰብሰብ የማይችለው ወንድ ከዚህ በፊት ሚስት አትሰበስብም የሚለውን ታስታውሳላችሁ የሰራሁትን ይሄ ራሱን መሰብሰብ የማይችል ምክንያቱም ራስን ለመምራት መጀመሪያ አስቀድሞ ራስን መሰብሰብ ያስፈልጋልና ቤተሰብን ለመምራት መጀመሪያ አስቀድሞ ቤተሰብን መሰብሰብ ያስፈልጋልና ትዳርን ለመምራት መጀመሪያ አስቀድሞ ሚስትን መሰብሰብ ያስፈልጋልና ይሄ ራሱን መሰብሰብ የማይችል ወንድ ራሱን መምራት አይችልምና ከዛም የተነሳ ደግሞ ሚስቱንም ልጆቹንም ሰብስቦ መምራት አይችልምና ስንፍናው እንዳይጋለጥበት ስንፍናውን ለመሸፈን ለሴቷ መብት የቆመ መስሎ ሴቷ ትምራኝ ይላል። ሴቷ ቤተሰብን ትምራ ይላል። ለሴቷ ግን አዝኖ አይደለም ሰነፍ ስለሆነ የወጣለት አልጫ ስለሆነ እሱን ለመሸፈን ሲል ለሴቷ መብት የሰጠ፣ ሴቷ መብት ያጎናጸፈ፣ እንደውም ተፈጥሯዊ መብቷን የመለሰላት አንዳንድ አካላት እንደሚሉት አስመስሎ ሴቷ ትምራ፣ ሴቷ መምራት ትችላለች፣ ለመምራት ምንም የሚጎላት ነገር የለም ይላል ይሄ ብዙሃኑን ያጠቃው አሁን አልጫው ማህበረሰባችንን ያጠቃው ነው። በሶስተኛ ደረጃ የምናገኘው ያው ተመሳሳይ ናቸው። እነዚህ ነገሮች በተለያየ ቦታ ሲመጡ አይሆፕ ኮንሴፕቱን፣ ጭብጡ ከተረዳችሁት እንደዚህ እያደረጋችሁ ማስቀመጥ ትችላላችሁ ሌሎች ርዕሶችም ሲነሱ ማለት ነው። ሌላው ትውልዱን በባርነት መንዳት የሚፈልገው እርሷ ወደ አመራር ስትመጣ በሚፈጠረው በባልና በሚስቱ በአባትና በእናት መካከል በሚፈጠረው የስልጣን ሽኩቻ፣ የሚና መደበላለቅ፣ ያባወራው መናቅ የቤተሰብ መበተን ልጆች ያለጠባቂ ጣባቂ ያለ መሪ ያለ አርያ ያለታዛቢ መቅረታቸውን አይቶ ወደ መረርነት የሚነዳቸው ወደ ባርነት የሚያግዳቸው ጠላት ነው ጠላት ነው። ይህ እንግዲህ በመጠኑ በብዛቱ በስፋቱ ወይም በቁጥሩ ጥቂት ነው። አካላት የምንላቸው እነዚህ አካላት ወይም ግለሰቦች በጣም ጥቂት ናቸው በቁጥር። ኢፌክታቸው ከፍተኛ ቢሆንም ግን በዋናነት የሚጠቀሙበት ማን ነው? ሆዳደሩን ትውልድ ነው። ሆዳደሩን በተለይ ደግሞ ሆዳደሩን ሊቃን፣ ሆዳደሩን ምሁራን፣ ሆዳደሩን ሊቃውንት ይጠቀሙበታል። እነሱን ተጠቅመው እነዚህ ምንደኞች ተጠቅመው አብዛኛውን ትውልድ አልጫ ያደርጉበታል። ሶዛት እማወራነት ተገቢ መብትም አግባብም እንደሆነ እንዲያምነው ትውልዱ ማለት ነው፣ በተለይም ወንዱ እንዲያምነው እሷን ዋንስ ካሳመኗት ትውልድ ወንዱንም እንደዚህ አድርገው ካሳመኑት፣ ከዛ በሁለቱ መካከል በሚፈጠር የስልጣን ሽኩቻ፣ የሚና መደበላለቅ፣ ግራ መጋባት፣ ትዳር ቤታቸው እንዲፈርስ ልጆቻቸው እንዲበተኑ ይደረጋል። ይሄ በተለይ አሁን ላይ በተለይ አሁን ላይ ክርስቲያኑን ማኅበረሰብ ያጠቃ ትልቅ በሽታ፣ ወረርሽኝ፣ ነቀርሳም ነው። ያው ብዙ ዋጋ ያስከፍለናል፣ እየከፈልን ነው። አሁን እንደምታዩት ፍቺዎቻችን ከጊዜ ወደ ጊዜ ኤክስፖኔንሺያሊ በጣም በከፍተኛ መጠን እየጨመሩ ነው። አሉ የተባሉትም ፍርድ ቤት ሄደው ያልፈረሱትም፣ እዛው በልባቸው ሰዎች ውስጥ የፈረሰ ነው፣ ግለሰቦች ውስጥ የፈረሰ ነው። ስለዚህ ታናሽ፣ ይሄን የማነሳበት ምክንያት ምንድን ነው? ቀስ ብለህ ነገሮችን በአስተውሎት እንድትረዳ ጠላት ጭንቅላት ውስጥ ወይም ደግሞ በጆሮ በኩል በጆሮ በኩል የሚያስገባቸው እንደዚህ አይነት አባባሎች፣ ነገሮች እውነት መስለው፣ ክፋት የሌላቸው መስለው እንዳትቀበላቸው፣ እንድትመረምራቸው ነው። አንተ አባወራው ባለበት እማወራ የለችም። አንተ አባወራው በምትመራው ቤት ትዳር ውስጥ ሚስትህ እማወራ አይደለችም። ይህንን ለቀልድም ሆነ ለጨዋታ አትጠቀመው አታንሳው። ለሚስትህም እንዲህ አይነት ስም ስያሜ አትስጣት፣ ወይም ደግሞ እንዲህ ብለህም አትጥራት። እማወራ እማወራ እያልክ አትጥራት፣ ተገቢ አይደለም። ለልጆችም መጥፎ ትምህርት ነው የምታስተምራቸው። ሴቷ ለአንተ በትህትና የምትገዛልህ የምትታዘዝህ፣ የምታግዝህም ሚስትህ እንጂ እማወራ አትባልም ሰዎችም ወዳጆችም ጎረቤቶችም ማንም ቢሆን አንተ ፊት አንተ ቤት መጥቶ አንተ ባለበት ተገኝቶ እማወራ ብሎ ሲጠራት አትቀበል አትፍቀድም ትክክል አይደለም ብዙ ኋላ ኋላ የሚያመጣው መዘዝ ብዙ ይሆናል አሁን ባለንበት ጊዜና ዘመን ሴትን ያማከለ ማህበረሰብ ሴትን የኑሮ ማዕከል ያደረገ ወንድ የምኖረው ላንቺ ነው እያለ የሚያላዝን ወንድ እስከ ሰላሳ ዓመቱ ብቻውን ፈጣሪው አባቱ አኑሮት በሰላሳ ዓመቱ አመቱ ሴት ሚስት ቢያመጣለት ያላንቺ መኖር አልችልም እያለ የሚያላዝን አልጫ ባለበት ጊዜ ሴቷን ወደ አመራር ማምጣት አይደለም በቤቱ በቤተክርስቲያንም እንኳን እንዲሆን እየተደረገ እንዲበረታታ እየተደረገ አጀንዳ ተቀርጾለትም ትውልዱን እንዲሰለጥንበት እየተደረገ ነው። ለምን ይህንን የሚያቀላጥፉ አካላት በተቀጠሩበት በሚከፈላቸው ደሞዝ ትውልዱን አልጫ አድርገው በባርነት ቀንበር አስረው ለጠላት እንዲያስገቡት ይፈለጋልና ነው። ስለዚህ ይሄ አባወራ የምንለው ቤቱን የሚመራው ቤቱን የሚያስተዳድረው አካል ሹመት ሽልማት ተሰጥቶት አይደለም ዛጋ የተቀመጠው። ይልቁንስ ከራሱ አልፎ ሚስቱንና ልጆቹን አባቱ ወደ ጠራው ዓላማ ወደ ፈጠረለት ዓላማ በእውነት በጽድቅና በፍትህ እንዲያስተዳድራቸው እንዲመራቸው ነው። ይህ ትልቅ ኃላፊነት ነው። ህይወቱን ዋጋ የሚያስከፍለው ህይወቱን መስዋዕት የሚያስደርገው ትልቅ ኃላፊነት ነው። ይህንን ኃላፊነት ለመወጣት በሚያደርገው ጥረት ብዙ ነገር እየጎደለበት እየተበደለ እያጣ የሚሄድ ነው፣ በጠላት ማለት ነው። ነገር ግን ጠላት እሱን ፊት ለፊት እንደዚህ ከመግጠም ይልቅ፣ ይህንን ለማሳጣት ፊት ለፊት ከመግጠም ይልቅ ምን ያደርጋል? በሴቷ በኩል ይመጣል። ምን ያደርጋል? በወዳደሮች በኩል ይመጣል። እነዛ በተማሩ ሊቅና ሊቃውንት በተባሉ ዘመናዊነን መካሪና አማካሪነን ወይም ደግሞ የሃይማኖት አባትነን በሚሉት በኩል ይመጣል። በእሷ በኩል ይመጣል። ቀጥታ እሱን ፊት ለፊት አይገጥሙትም። በእሷ በኩል ይመጣሉ። ስለዚህ እማወራ መሆን እንደምትችል ስልጠና ብትወስድ ወደ አመራር መምጣት እንደምትችል የትኛውን ቦታ ላይ ብትገባና ወደ አመራርናት ደረጃ ብትመጣ ከሱ እንደማታንስ እንዳውም አንዳንድ ጊዜ የተሻለች እንደሆነ ልክ አንድ የቅድስት ሥላሴ ዩኒቨርሲቲ መምህር የሆኑ ትልቅ አባት እንደተናገሩት እንዳውም እሷ የተሻለች እንደሆነ በጣም እኮ በሚያሳዝን ሁኔታ ነው። ዛሬ ጊዜ እንደዚህ ነገር ከአባት ከትልቅ አባት ትውልዱን ከሚያስተምር አባት እሷ እንዳውም የተሻለች እንደሆነ የሚያስተምሩ ከሆነ ከሳቸው አፍ ይሄ የሚወጣ ከሆነ አስቡት፣ ትውልዱ እንዴት እንደሚጠፋ ትውልዱ እንዴት እንደሚጠፋ። ስለዚህ ይህንን ጠላት በነዛ በወዳደሮች አማካኝነት ያመጠዋል፣ በወዳደሮች አማካኝነት ያመጠዋል። የተነገራቸውን ሁሉ በየዋህነት የሚቀበሉ ብዙ ምስኪናን አሉ። እነሱ ይሰሙታል፣ ትውልድ ይጠፋል። ሴቷ አመጸኛ ትሆናለች። ወንዱ ትዳር መስቀል ነው ተብሎ አስቀድሞ ተነግሮታል። በእሷ አመፅ የሚመጣ ፈተና ሁሉ ለጽድቅና ለዘላለም ህይወት ያገለግላል ብሎ ይቀበላል። አለጫነቱን ተቀብሎ መኮላሸቱን ፈቃደኛ ሆኖ ካስቀመጡት ቦታ ተቀምጦ፣ ከረሱት ቦታ አድሮ፣ ከሰጡት በልቶ፣ ካጣ ተደፍቶ የሚኖር ይሆናል። ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ ምንም የማይገደው የመጣውን ራሱ የመለሰው እግዚአብሔር እንጂ ምን ማድረግ ይቻላል ብሎ የሚያላዝስን ትውልድ ይፈጠራል። ስለዚህ ወንድም አለም አባወራ ባለበት እማወራ የለችበትም። አንተ አባወራ ሆነህ ባለበት በተሰየምክበት ቤት ውስጥ ሚስትህ ለአንተ የምትገዛልህ የምትታዘዝህ የምታግዝህም ሚስትህ እንጂ እማወራ አትባልም። ማንምም እንዲ እንዲላታ ትፍቀድ አንተም እንዲብላ ትጥራት ፍጹም ከቤት መዋቅር ጋር ትዳሩ ከሚቆምበት መዋቅር ጋር ያ ጠንካራ ትዳር ተገንብቶ ቤተሰብ፣ ማህበረሰብ፣ ሀገር ከሚገነባበት ጡብ ሥርዓቱ ጋር መሄድ አልፎ ተርፎም የሚያፈርስ ነው። በርታልኝ ወንድማለም።